የሽግግር ፍትህ እንደው እኛ ሀገር ብቻ በተለየ መልኩ የሚበቅል ወይንም የማይበቅል ነው? ዓለም አቀፍ ፌኖሜነን አይደለ? ይሄ ተግባር እንደ ወደ ሀገራችን ሲመጣ የአፍሪካን ሕብረት ሞዴል እንኳን ብናይ በየትኛው መልኩ ምን ሰጀስት ያደርጋሉ። እርስ የተለያየ ርዕዮት ሊኖር ይችላል፣ የተለያየ አይነት የፖለቲካ ምህዋር ሊኖር ይችል ይሆናል፣ ግን በየትኛው ማዕቀፍ ውስጥ እንሁን ነው ጥያቄው። እንግዲህ ሁለቱንም ብንመለከት በእኔ በኩል የሁለቱም ጉዳይ ጥያቄ ውስጥ ይገባብኛል። ኢትዮጵያ አሁን ባለችበት ነባራዊ ሁኔታ ብሔርን መሰረት ያደርጉ ግጭቶች በተስፋፉበት ሁኔታ እና ታጣቂ ኃይሎች ሀገሪቷ ውስጥ እንደፈለጉ በሚንቀሳቀሱበት ሁኔታ ሀገራዊ ምክክርን ማድረግ እና የሽግግር ፍትህን ማከናወን አስቸጋሪ ይሆናል ብዬ አስባለሁ። አንደኛ ያለንበት የፖለቲካ እና ማህበራዊ ሁኔታ አይፈቅድም። አገሪቷ በተረጋጋ የፖለቲካ ስርዓት ላይ አለች ያለችው ግጭቶች እዚህም እዛም ተበራክቷል። ሰላም የለም። በዛ ሁኔታ ጦርነት ሳይቆም ግጭቶች የተበራከቱ አሁን እንግዲህ የሀገራዊ ምክክር ኮሚሽኑ ማህበረሰቡን እያወያየ ነው። የተለያዩ የፖለቲካ አቋም ወይም ደግሞ የተለያዩ መሳሪያ ንገባው የሚንቀሳቀሱ ኃይሎች ወደ ምክክሩኑ እያለ ነው። ያ ተሳካ አይመስለኝም። ባለኝ መረጃ መሰረት እነዚህ የታጠቁ ኃይሎች ወደ ምክክር መምጣት አይፈልጉም። ወደ ምክክሩ እንኳን ንምጣ ብሎ ቢሉ አሁን ሊተገበረ መንገድ ላይ ያለው የሽግግር ፍትህ ከምክክሩ እንዲርቁ ነው የሚያደርጋቸው። ተጠያቂነት የማስፈን ክስ፣ የመመስረት እውነት የማውጣት፣ የማፈላለግ ጉዳዮች ታጣቂ ኃይሎች አምነው ወደ ምክክሩ እንዳይመጡ ያደርጋቸዋል። የመንግስት ጣልቃ ገብነት ደግሞ ካለ እንደው ዓላማውን በታሰበው ልክ ከመንግስት ወገንተኝነት ወይንም ከመንግስት ጥቅም በጸዳ መልኩ ሊያሳኩ ይችላሉ ተብለው ይታመናሉ ወይ? ነው በኋላ ላይ መጋጨታቸው አይችል ይሆን እንደ ጥያቄ ጥሩ። ምናልባት ከአገራት ተሞክሮ ስናየው ትራንዚሽናል ይሄ ሽግግር ፍትህ ምክክር መቅደም አለበት የሚል አይነት እንትን ውስጥ የደረሱ ይመስለኛል። አይ ምክክርም ሽግግርም ፍትህን ለማከናወን ሰላም መስፈን አለበት። ጦርነት መቆም አለበት። ግጭቶች መቆም አለባቸው። ያ ከዛ ለምሳሌ የግጭት መሪዎችን ተጠያቂ ለማድረግ አይቻልም፣ ብዙ ደጋፊ ስላላቸው፣ አይነት ብሄር ተኮርም ስለሆነ ዳት ሚንስ በመጀመሪያ ማን ተጠያቂ ይሁን ማን አይሁን የሚለውን በምክክር መወሰን አለብን ማለት ነው። ስለዚህ በሁለቱ መካከል ተመሳሳይነት አጀንዳው ተመሳሳይና ተያያዥ እንደሆንም በዚሁ አብረን ማየት እንችላለን ለማለት ነው። እርቀ ሰላምን ፈልገን በዛ ጎራ ደግሞ ተጠያቂ ያደርጋለሁ ስንል ለምን የኔን ትነካለህ የሚል ስላለ፣ ለዛ ኮ ነው ተጠያቂነት ቀስ ብለ የምታመጣው ነው። በመጀመሪያ እውነቱ መውጣት አለበት። ከፋፋይ ነው እውነቱ ማውጣት ከፋፋይ ነው። አንዱ በዳይ አንዱ ተበዳይ ማለት ነው። ለዛማ አብረህ አስቀምጠህ ልታወያየው እኮ ነው። በዳይ በዳይም ተበዳይም ብሎ የሚያስብ ማለት ነው። እውነቱን ታወጣለህ። እውነት በደንብ ካልወጣ በመረጃ በእውነታ ላይ የተመሰረተ እውነት መውጣት መቻል አለበት። ምክንያቱም ያበደ ፖለቲከኛ ሁሉ እየተነሳ እንደዚህ ሆኗል እንደዚህ ሆኗል ይላል እውነት ነው ወያ፣ ባለው ከፋፋይ ትርክት ላይ ሌላ መጨመር እኮ ነው፣ ሌላ ክፍፍል መፍጠር ነው በማህበረሰቡ ውስጥ ይሄ እኮ የሚሆነው ቁጭ ብለው ነው የሚወያዩት።